በፋኔት በአለም ዋሴ ላይ የተፈጸመውን ግድያ በተመለከተ ከአማራ ፋኖ ብሔራዊ ኃይል የተላለፈ መግለጫ። በሰብአዊነት ላይ የሸፈተውን አገዛዝ መታደል የሰው ልጅ ሁሉ ግዴታ ነው። ጥቅምት 6 2018 ዓ ም የአማራ ህዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል። አገዛዙ አረመኔነትን አውሬነትንና ዓለም አቀፍ አሸባሪነትን ተላቅሶ ባካሄደው የዘር ማጥፋት ወንጀል ንጹሐንን ባሰቃቂ ሁኔታ ገድሏል። ሽሟቾችን አስከሬን በእሳት አቃጥሏል። አካላቸውንም ቆራርቷል። የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን በፈጸም አንደኛው የጦርነት ስልት አድርጎት ቆንጂቷል። ጥቅምት 2 ቀን 2018 ዓ ም ምዕራብ ጎጃም ማንኩርስ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኔት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኔት በዓለምን ከነ ህይወቷ በእጁ የያዘው ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሠረት የታኗዋን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሩን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክተፍ ለአማራ ህዝብ ያለውን ጥላቻ አሳይቷል። አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልዕኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአሃዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል የአማራ ፋኖ ብሔራዊ ኃይል ሰራዊት እና አመራር ይህንን የአገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻው ህቅታ ላይ እንዳደረሰው ሁሉ የአብይን ቡድን ሙሉ በማስወገድ የአማራን ህዝብ ማኅበራዊ እረፍት ማምጣት ልዩ ተልእኮ አድርጎ የሚሠራ ይሆናል ፋኔት በአለም ዋሴ ላይ የተፈጸመው አውሪያዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ